የኢትዮጵያ ታላቁ የህዳሴ ግድብ ግንባታ አፈጻጸም 79 በመቶ ደርሷል። በወር ሐምሌና ነሐሴ 2013 ዓ ም ሁለተኛው ዙር የውሃ ሙሌትም እንደሚከናወን ይጠበቃል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ላይ የመከረ ሲምፖዚየም ከሰሞኑ ተካሂዷል። በመድረኩም ግድቡ የደረሰበት የግንባታ ሂደት፣ ስለ ግድቡ ሁለተኛ ዙር የውሃ ሙሌት፣ በቀጣይ ሊኖሩ ስለሚችሉ ተግዳሮቶች ሰፊ ውይይት ተደርጓል። በውይይቱ የተነሱ ሀሳቦች በዚህ ዝግጅት እንደሚከተለው ተዳሰዋል። አገራችን ኢትዮጵያ ከታደለቻቸው ፀጋዎች መካከል አንዱ የአባይ ወንዝ ነው። አባይና ገባሮቹ ለሀገራዊ ኢኮኖሚያችን ጥሪት የመሆን ታላቅ እምቅ እና አቅም አላቸው። ሆኖም እነዚህን የተፈጥሮ ሀብቶቻችንን የማልማት አቅማችን ስር በሰደደ ድህነትና ኋላ ቀርነት ፈታኝ በሆኑ ሀገራዊ ሁኔታና በአስቸጋሪ ዓለም አቀፍ እና ቀጠና የፖለቲካ ምክንያት የሚፈለገው አገልግሎት ሳይውል ቆይቷል። አባይ የሀገራችን ሁለት ሶስተኛ የገጸ ምድር ውሃ ሀብት የሚገኝበት ተፋሰሳችን ሲሆን ይህን ተፋሰስ ማልማት ለኢትዮጵያና ለኢትዮጵያውያን የህይወት ጉዳይ፣ የመኖር ጉዳይ፣ የህልውና ጉዳይ ነው። እንደሚታወቀው የእኛ የኢትዮጵያ ለናይል ያላት አስተዋጽኦ አጠቃላይ 77 ቢሊዮን ኪቢክ ሜትር ወይም 86 ፐርሰንት አስዋን ላይ ሲታይ የናይል ፍሰትን ነው። ይህንን ውሃ ኢትዮጵያ የምታመነጨው በሶስቱ ዋነኛ ወንዞችና በቀጥታ ደግሞ ከሰሜን ምዕራብ የሀገራችን ክፍል በቀጥታ ወደ ሱዳን የሚፈሱን ዲንደሬንድ ረሃድ የሚባሉ አጠቃላይ 77 ቢሊዮን ኪቢክ ሜትርን ተከዚ 11.2 አባይ 49 ባሮ 13 77 ሚሊዮን ኪዩቢክ ሜትርን እናመነጫለን። የህዳሴ ግድብ ዋና ዋና የሲቪል ስራዎችን በተመለከተ አንደኛው ዋናው ግድብ አለ። ይሄ ዋናው ግድብ በኮንክሪት የሚሰራ ነው። በሚዳመጥ ኮንክሪት ወደ 145 ሜትር ቁመት ያለው ወደ 10.2 ወይም ወደ ሚሊዮን ሜትር ኪው ኮንክሪት የሚሞላበት ነው። ርዝመቱ ወደ 1780 ሜትር የሚደርስ ነው። እንደዚሁም ሁለት ኃይል ማመንጫዎች አሉን። አንደኛው ስድስት ጄኔሬተሮች ሲኖሩት ሁለተኛው ሰባት ጄኔሬተር አጠቃላይ ሁለቱም በአንድነት 5150 ሜጋዋት ያመነጫሉ የማመንጨት አቅም አላቸው በአመት ከዚህ ግድብ የምናገኘው ኤነርጂ ወደ 15700 ጂጋዋት አውር ወይንም ቢሊየን ዋት አውር ነው ይሄ የግድብ ሁለት ግድብ ነው ያለው ሰድልዳም የምንለው እዛች ጋር ውሃ ሰርጋ እንዳትሄድ የሚከላከል ነው እሱም ወደ 52 ኪሎ ሜትር ወይም 5200 ሜትር ርዝመት ያለው ወደ 50 ሜትር ከፍታና ከ14 ሚሊዮን ሜትር ኪውብ የድንጋይ ሙሊት የተሰራ ግድብ ነው። በራሱም ትልቅ ትልቅ ግድብ ነው። ሌላ የጎርፍ ማስተንፈሻ አለው። ያልተጠበቀ ጎርፍ በሚመጣበት ጊዜ ማስተንፈስ አለብን። ሶስት ስፒል ወይ ነው ያለን። ግድቡ ላይም መሀል ከለኛው ላይ አለን። ከጎኑ ትልቅ ስትራክቸር አለ። እሱ መቆጣጠሪያ በርም አለው። ሌላው ደግሞ የኮሪቻ ግድቡ ላይ ያለው ነው። ዋና ዋና ግቦቻችን በኦገስት በዚህ አመት መጨረሻ ማመንጨት ነው። ከዛ ሁለተኛውን ሰርድ ፓውንድመንት ያለው ሰርድ ሶስተኛ ጀኔሬተር ነው። እሱን ደግሞ በ2022 መጨረሻ ወይም በ2023 እንደ ፈረንጆች መጀመሪያ ሶስተኛውን ተርባይን እናስገባና ከዛ በየሁለት ወሩ ሌሎቹን ተርባይኖች ማስገባት እንጀምራለን። የመጨረሻውን ሁኔታችን ዲሴምበር 2023 እናጠናቀቃለን ብለን ታርጌት አድርገን አሁን ያለንበት ሁኔታ የሁለተኛው ሙሌት ለማካሄድ የሚሰሩ በርካታ የዝግጅት ስራዎች አሉ። ይህንን ከውሃው ከሚፈስበት የማዕከለኛው ክፍል ወደ አምስት መቶ ዘጠና አምስት ማድረስ የማድረስ በርካታ ስራዎች በብረት ስራ፣ በኤሌክትሮ ሜካኒካል ገጠማ እንደዚሁም በሮች የብረት ስራዎች በርካታ ስራዎች እየተሰሩ ይገኛሉ። የህዳሴ ግድብ ጥቅም 15.7 ቴራዋት አወር በአመት እና ተጨማሪ 220 ኪሎዋት አወር በሰው ተጨማሪ ሊያመጣልን እንደሚችል ግልጽ ነው። በቂ የሆነ የሶሽዮ ኢኮኖሚክ ዲቨሎፕመንት ለማምጣት ወይም እድገት ለማምጣት ቢያንስ 500 ኪሎዋት አወር ፐር ካፒታ ፐር ይር መድረስ መቻል ያለብን አሁን ያለነው ገና መቶ አስር አካባቢ ነው። ከዚህም ባሻገር እንደ ህዳሴ ግድብ አይነት ቦታ ላይ የሚሰሩ ግድቦች በከፍተኛ ደረጃ ኢኮኖሚካዊ በኢኮኖሚ ደረጃ ሲታይ አዋጭ ስለሆኑ ኤሌክትሪክን በቀላሉ በርካሽ ማቅረብ ያስችላል። ለኢትዮጵያ የዚህ ህዳሴ ግድብ በፊሸሪ በቱሪዝም በዙሪያው ደግሞ በተወሰነ መልኩ በፓምፕን በመጠቀም እስከ 20 ሺህ ሄክታር ማልማት የሚችል የመስኖ አለኝታ አለ። ስለዚህ ይህንን መጠቀም ከህዳሴ ግድቡ ጋር ሊመጣ የሚችል ነው። ኃይል እና መነጫለን ወደ 15760 ጅጋ ዋት እና ከፍተኛ ለኢንዱስትሪ እድገት የሚውል ነው የአሳ እንደዚሁም መዝናኛ ቦታ ትራንስፖርትም ይሆናል። ከጎረቤት ሀገሮች ጋር የኃይል ልውውጥ ማድረግ የኃይል ሽያጭ ውስጥ መግባትን ይረዳል። ከዛ ለሱዳን እና ለግብጽ ደግሞ ከፍተኛ በነፊት አለው። ስለዚህ በአጠቃላይ ህዳሴ ምንድን ነው? ለኢትዮጵያውያን ኢኮኖሚያችንን ለማሳደግ እና የማንነታችን መገለጫ ነው። ይሄ ህዳሴ ፕሮጀክት እንደ አጠቃላይ ስናይ ደግሞ የሰጥቶ መቀበል ነው። ህዳሴ ዊን ዊን ነው። በአካባቢ ባሉ ሀገሮች ላይ የሰጥቶ መቀበልን እና ፕሮሞት የሚያደርግ ነው። በመጨረሻም ደግሞ እንደ በጋራ ማደግን በጋራ ማደግን ወደፊት አካባቢው ያሉ ሁሉ ተባብሮ በጋራ ማደግን ፕሮሞት የሚያደርግ ነው። የአህጉራችን አፍሪካ የቅኝ ግዛት ታሪክና ቅኝ ግዛት ትቶት ያለፈው የኢፍትሐዊነት አሻራ በ21ኛው ክፍለ ዘመን እንኳ ሳይለቀን ጎረቤቶቻችን እኛን ወደ ጎን ብለው ለብቻቸው ተፋሰሱን ለመጠቀም አሁንም ይሞግቱናል። አባይ ለሁሉም ይበቃል። መጨነቅና መጠበብ ካለብን ወንዙ የተፈጥሮ ጸጋውን ጠብቆ በአረንጓዴ አሻራ ታጅቦ እንዲዘልቅ ማድረግና በፍትሐዊነት የመጠቀም መርህን መቀበል ከሆነ ነው። ፕሮጀክቱ ያው ዘግይቷል እና ብዙ ቻሌንጆችም አሉት ብዙ ፈተናዎች ውስጥም አልፈዋል። እንግዲህ የነዚህ ምንድን ናቸው ለፕሮጀክቱ መዘገየት አንደኛው መጀመሪያ ኮንትራት አንድ ኮንትራት ነበር ከዛ በመንግስት ውሳኔ ኮንትራክቱ ሁለት ቦታ እንዲከፈል ተደረገ። አንደኛው የሲቪል ስራ፣ ሁለተኛው የፕላንት ኮንትራክት ነው። ስለዚህ መጀመሪያ አንድ ኮንትራክተር ብቻ ወስዶ የነበረው ይህን ኮንትራክት ወደ ሁለት ከፍለን ስራ ለማስጀመር ጊዜ ወስደዋል። እንደዚሁም ደግሞ በአባይ ተፋሰስ ላይ ወይም ውሃው የሚጠለፍበት አካባቢ ላይ ልል የሆነ ድንጋይ በማግጠሙ ወደ ሶስት አመት አካባቢ ዲሌ አስደርገዋል። ሌላው ያው እንደምታውቁት ኮንትራክተሮች ኮንትራት የወሰደው ቀድሞ ኮንትራት ወስዶ የነበረው ፐርፎርም አላደረገም አልሰራም። ይህ እነኚህ ለፕሮጀክቱ መዜጌት ኮንትሪቢዩት አድርጓል። እንግዲህ ሌሎችም እንደዚሁ ቻሌንጆች አሉት። አንደኛው ፋይናንስ ነው። ኮኦርዲኔሽን ኢንተርፌስ፣ በዛን ጊዜም ነበረ አሁኑም አለ። ክሌም፣ የይገባኛል ጥያቄ። ፕሮጀክቱ በመዜጌቱ ከፍተኛ የይገባኛል ጥያቄ ቀርበዋል። እንግዲህ ስራዎችም ተጨማሪ ስራዎችም መጥተዋል። የኮቪድ ሁኔታ፣ እንደዚሁም የጸጥታ ሁኔታም ለፕሮጀክቱ ቻሌንጆች ነበሩ። ስለዚህ በመንግስት የተወሰዱት እርምጃዎች አሉ። አንደኛ ያው ፕሮጀክቱን ሪስትራክቸር አደረጉ የኮንትራቱን ሪስትራክቸር አደረጉ። ያው ፐርፎርም ያላደረገውን ኮንትራክተር አውጥቶ ሌሎች ኮንትራክተሮችን አስገብተዋል። ፕሮጀክቱንም እንደገና አዋቅረዋል። ክትትል ክትትል በየቀኑ ይደረጋል። ግብጾች ሙሉ በሙሉ በአባይ ላይ ጥገኛ መሆናቸውን ማንም የሚክድ ያለ አይመስለኝም። ይሄ ባለበት ሁኔታ እነሱ ከዚህ በፊት እንዳደረጉት ሳይሆን ኢትዮጵያ የማዘን ሁኔታ ሊኖር ይችላል እና በዲፕሎማሲ በመስማማት በመከባበር ቢሆን ሁሉም ዊን ዊን የሚባለው ነገር ሁሉም አሸናፊ የሚሆኑበት መሬት ሜዳ ሊፈጠር ይችላል። አሁን በቅርብ ሱዳንም ለአፍሪካ ህብረትን ትታ የሌሎችን አራት አገሮች አደራዳሪ መሆን አለባት የሚለው ሁኔታም ፖለቲካዊና ዓለም አቀፋዊ ይዘት እንዲኖረው ችግሩ አፍሪካ ዩኒየን ከሆነ የሚያስቡት ኮንፋይንድ ይሆናል ግን የተባበሩት መንግስታት ከገባበት የአሜሪካ መንግስት እንደ በፊቱ አሁንም ከገባበት የአውሮፓ ህብረት ከገባበት ችግሩ ፖለቲሳይዝድ ይሆናል። ችግሩ አለም አቀፋዊ ይዘት ይኖረዋል፣ ኢንተርናሽናላይዝድ ይሆናል። ይሄ በሚሆንበት ጊዜ እኛ አፐር ሀንድ ሊኖረን ይችላል የሚል አቋም ያለ ይመስላል። ይሄ ባክፋይር ነው የሚያደርገው እንጂ ምንም ሶሉሽን አይመጣም። አንደኛ ለአፍሪካ ህብረት ትልቅ አክብሮት ማሳየት አለብን። ሁላችንም የአፍሪካ ሀገሮች ሆነን ዘር ፎርስ አፍሪካ ህብረትን ረግጦ ወደ ሌላ መሄዱ ራሱ ራሱን የቻለ ችግር ይፈጥራል። ከዲፕሎማሲ ጋር በተያያዘ ጉድዊል አሳይታለች ኢትዮጵያ። ከላይ ሆኖ ታችኞችን አገሮች የሚያባብል አፕስትሪም ላይ የሆነ አገር የለም። ብትሄዱ በትላልቅ ቤዝኖች ራሱ አሜሪካ ውስጥ ብትሄዱ ኮሎራዶ ሪቨር ላይ ቻይና ኢንዲያ፣ ተርኪ፣ ዩናይሚት እና ጉድውል አሳይታለች እስከ መጨረሻው ድረስ በድርድሩም ዙሪያ ሄዳለች። ግን አንድ ቀይ መስመር በሚታለፍበትም ጊዜ እምቢ ብሎ ማሳየትም የመድፈርም ችሎታ እንዳለ ተመዝግበዋል። የዋሽንግተኑ ኬዝ መጥቀስ ይቻላል። በግብፅ በኩል እስካሁን ድረስ በታሪክ አጋጣሚ ያገኘናቸውን አንዳንድ የውሃ ቁጥጥሮቻችን እና ፈረንጆችም የሰጡንን የውሃ ሰነዶች በመጠቀም እና የያዝነውን ውሃ ማንም አይነካው፣ ኢትዮጵያም ሆነች ሌሎች አመንጭ ሀገሮች የሚል መርዥ ነው። ይሄ ካልተገኘ ዶሴያችንን ሰብስበን ወደ ቤታችን እንሄዳለን፣ በአለም ዙሪያ እየዞርን እንጮኋለን የሚል ነው። በሱዳን በኩል ያለው የውሃ ዲፕሎማሲ መርሽ ደግሞ አንድ አቋም ያለው ሳይሆን በተለያየ ደረጃ የተመሰከረ ነው። አንድ ጊዜ ከግብፅ ጋር፣ አንድ ጊዜ ከኢትዮጵያ ጋር፣ አንድ ጊዜ ደግሞ ሁሉ ባልታወቀ በራሱ አቋም ስትዋልድ ቆይታለች። በሰፊው ያልተነገረለት ትልቅ ጉዳይ ስለ ህዳሴ ፓዮኒሪንግ ኢኖቬቲቭ ሰልፍ ፋይናንሲንግ እንትን ነው። አቅም የሌላት አገር የዓለም አቀፍ የፋይናንስ ተቋማት በቀጥታም ሆነ በተዘዋዋሪ መንገድ ማዕቀብ አድርገውባት ያን በጥሳ ለመውጣት የተሳካለት ፋይናንሲንግ መካኒዝም ሰልፍ ፋይናንሲንግ መካኒዝም ኢንትሮዲስ አድርጋለች። ለብዙ አገሮች ምሳሌ ሊሆን የሚችል ነው። እያንዳንዱ ዜጋ ሼርሆልደር እንዲሆን ያስቻለ ግብጾቹ የናይልን ጉዳይ አረባይዝ ለማድረግ እንደሚሞክሩት ሁሉ እኛም የፓን አፍሪካኒስት አጀንዳ መሆኑን ማድረግ አለብን። 2013 ቀጣይ ስራዎቻችን፣ ቀጣይ ግንባታ ሂደቶች የሁለቱ ተርባይኖች ውሃ ማስተላለፊያ ፕሮፔንስቶኮች ስራ ማጠናቀቅ ነው። ይሄ የብረት ስራው ተጠናቋል። የበር ገጠማ ነው የሚቀረው፣ እሱም በገጠማ ሂደት ላይ ነው። በጣም አስቸኳይም አይደለም፣ ነገር ግን ለቅድመ ማመንጫ ስንፈልገው ይህንን ስራ ማጠናቀቅ አለብን። በቦተም አውትሌትም እንደዚሁ የበር ገጠማ ብቻ ነው የቀረው እና በቅርቡ ውሃውን ዝቅ ለማድረግ የምንጠቀምበት ይሆናል። የኤሌክትሪክ ማመንጫ ስራዎችን ማጠናቀቅ፣ በ11 ውሃ ማስተላለፊያ ፔንስቶኮች ስራ መስራት፣ ግድቡን ወደ ላይ ከፍ ማድረግ፣ የተርባይኖች ተከላ ማካሄድ እና የመሳሰሉት እና የሁለተኛ ዓመት ሙሌትን ማከናወን ነው። አባይን በፍትሐዊነት ለመጠቀም በጀመርነው ጉዞና ውስጣዊ አንድነታችንን አጠንክረን ክብራችንን አድምቀንና ጎልብተን ለመዝለቅ በሚያስችሉን ጉዳዮች ይህን በሚፈታተኑ ፍትሐዊ ተጠቃሚነትን ወደ ጎን በሚገፉ ሉዓላዊነታችን በሚዳፈሩና በሚጫኑ ኃይሎች ምክንያት ሀገራችን የተለያዩ ተጽዕኖዎች እያጋጠሟት ይገኛሉ። እነዚህ ተጽዕኖዎችና የፍትሐዊ ሰልፎች ለመቋቋም ውስጣዊ አንድነታችንን ማጠናከር በሁሉም መስክ ምክንያታዊና ሕጋዊ ጭብጦችን ይዘን በጽናት መቆም ይኖርብናል። ውሃችን በሕልውናችን የተሻለ ሕይወት ለሀገራችን በሀገራችን ለመኖር ድህነትን ለመቅረፍ ለምናደርገው ጥረት ወሳኝ ተፈጥሯዊ ጸጋችን በመሆኑ ሕዝባችን በዚህ መንገድ ላለፉት ዓመታት በጠንካራ ግለት እና ባለቤትነት እዚህ እንዳደረሰ ሁሉ ቀሪ ወሳኝ ተግባራትንም በስኬት ለማጠናቀቅ የተለመደ ባለቤትነትና ድጋፉን አጠንክሮ ሊቀጥል ይገባል። እኛ ደግሞ እንደ ዜጋ ማድረግ ያለብን የቻል በእውቀታችን፣ የቻል በገንዘባችን፣ ከሁሉ በላይ ግን ለዚህ ፕሮጀክት አምባሳደር ሆነን ኢትዮጵያ ሀቅ እንዳላት፣ ኢትዮጵያ ሪሶርሷን መተግበር መብት እንዳላት ተፈጥሮ የተሰጣትን ጸጋ ስራ ላይ ማዋል እንዳለበት፣ እንደ አምባሳደር ደግሞ እያንዳንዱ ዜጋ ያው መስራት አለበት ከሁሉ በላይ